ሴቱ የት ሄዶ ነው? ሉሌ ማን ነው? ሴት ናት። ሉሌ ሴት ትመስለኛለች ነው። ግቢ የባለውን ፎቶ አድርጋ መሰለኝ። ሉሌ ብሎ ወንድ የለም። ይሄ ማህበር ሰው አጠጫ አይለኝም። ለራሴ ላስብ ነው። ሉሌ ሴት ትመስለኛለች እንዴ። በስማም ወንድ ነህ እንዴ? ተምታታብን እኮ ሴቱም ወንዱም። እንዴት ነህ? እንዴት ነሽ? እግዚአብሔር

እሺ ስሟ በምንድ ነው የሚጀምረው? እሷም በኤል ነው። አንተን መታለው ብዬ እጄ 27 ናት። እሷም ከኔ ነው አለባበሷ?

ፍርፍር እኔም በስጋ ወዳለው ከተገኘ ቶሎ ቶሎ በድህነትና ሀብትህና መጠን፣ እንዴት ነው የኑሮ ዘይቤ ሁኔታ ካሻለኝ መካከለኛ ግን አላወጣም ከቤት ቦጣ ከእናት ቤት ቦጣ ገንዘብ ውስጥ ቆንጆ ሴት ስታይ በግዴታ ታወጣለህ። መጀመሪያ ከእናትህ ቤት እኔ ማለት ነው እንጂ ቤት ውስጥ ቤርጎ በተወደደ ኑሮ ከተገኘ ከተገኘ በተወደደ ኑሮ ቤርጎ እንዳው ቀጥራህ በዛው ፎሎ አርጉኝ ምናምን ብለን ነገራቸው። እስከዛ አውራቸው። አይ እዚህ ውስጥ እሷም ስላለች አሁን ሌላ ሰው ባውራ ይሰማታል። አለሁ ደሞ እኮ እኔ እኮ ደስ የሚለኝ ምላእስ ነገር ነው ግን የሚያሳዝነው፣ ደህና ነገር መጀመሪያ ይህን ጥሩ ነገር ስነግርህ ከመናገሬ በፊት ፓትረክ ጠንክረክ ከማሚ ቤት ወጠክ ከማዘር ቤት ወጠክ ይህንን ነገር ማድረግ አለብህ። አሁን ያየሁትን ነገር እነግርሃለሁ፣ ጠብቀኝ። ከማዘር ቤት ቡታንታ ይቀየራል።

እንኳን ማግባት አይደለም፣ ሶስት ልጆች የሚትወልዱ ትችላል። አፍሪቃ እጨርሻለሁ። ስለመጣህና አመሰግናለሁ ሉሌ፣ እኔ በጣም አመሰግናለሁ። አንድ ሲገቡ እኔ የታዘብኩት እስካሁን ድረስ አንድ ሲገቡ፣ አንደኛ ጸጥ ያለ ቦታ አይቀመጡም። አሁን ይሄ እንዲሁ እንዲሁ እንዲሁ ሳስበው ፓስታ ፋብሪካ የሚሰራ ነው የሚመስለኝ። ይሄ ጨርቃጨርቅ ፋብሪካ ዱቄትና ምናምን ፋብሪካ ውስጥ የሚሰራ ነው የሚመስለኝ እንዳለም የሚመጡት ሲሚንቶ አብኪዎች ምናምን ነው፣ በቃ የሚያንቆሻኩሹ። እሺ ይሁን ብዬ እሱን ከመቀበሌ ወሬያቸው ሁሉ ከሽሮ ከአስፋልት ከፕላስቲክ የማያወጡ ሰዎች እንደው በስተት ቤት ታይ የሆነ ቦት ላይ ምናምን ይጃፍ ነው እንደዚህ ምናምን አንድ ደህና ነገር አይጠሩም። ቆሾ ቆምቦሬ ቆሽ ቆሽ ቆሽ አለ። አሁን ይሄ ደግሞ ማለት ነው ከእናቱ ቤት አልወጣ እማ፣ እማዬ ጠዋት ቸርች ትሄጃለሽ? አዎ ልጄ ቸርች ሄዳለሁ። ቡና ቀራር በጠብቀኝ እየተባለ ማዘር ቤት እሷም እንድታገበው ይፈልጋል። ይ አይድል ጨጓራዬ፣ ተቃጥሎ መሞቱ ነው። አንድ ደህና ነገር እኔም አንድ ሁለት አይቼ ጨጓራዬ ለምን ይቃጠላል? አቆማለሁ። ማነሽ? እስኪ ነይ ትርንጎ ወይ ወይ ወይ ወይ ወይ ወይ ወይ ወይ ሞዴል ትመስላለች። እኔ ግቢ የፀጉሩ አያይዟ አንቺ ባለ ባጊ ቀስ ቀስብለሽ ደጊ ሰላም፣ ሰላም፣ እንዴት ነሽ? ይዊ ሃሎ ቤታ፣ እንዴት ነሽ? እግዚአብሔር ይመስገን። ጤና ይስጥልኝ። እሺ፣ ሴት አንቺ እድለኝ። ወንዱ እኮ ዘንድሮ በሴት ፎቶ እየገባ ደንቁረን ቀራል። እሺ፣ ማን ማንሽ? ማንን ወደድሽ ቤታው

28 አትንቀሳቀሱ። አምስት ሀያ ስምንት እሺ። አለባበሱ ጅንስ በቲሸርት እግዚአብሔር ይስጥሽ። ቁምጣማ ለማለትሽ ይደርባል። እሺ። የፍቅር ሁኔታው አፍካሪ